በትምህርትና ቴክኖሎጂ ዘርፍ ያላት መልክ ጉራማይሌ ስለመሆኑ በበርካቶች ይነሳል። የዚህም ዋነኛ ምክንያት የክህሎት ትምህርትና የቴክኖሎጂ ዘርፍ አቀናጅቶ ማስኬድ አለመቻልም ነው። በሌላ በኩል ደግሞ ሀገራቱ ይህን ጉዳይ አጀንዳቸው አድርገው አለመምከራቸው የፈጠረው ክፍተት ስለመሆኑ የሚያነሱም አልጠፉም። ከአራት በላይ ሀገራትን ያሳተፈው ኢኖቬሽን አፍሪካ 2025 ደግሞ ለዚህ ጉዳይ መፍትሄ ለማበጀትና የሀገራቱን አጋርነት በማስፋት ለአፍሪካ ችግሮች አፍሪካዊ መፍትሄ ለማመላከት አንድ እርምጃን እየተራመደ ይመስላል። የየሀገራቱ ሚኒስትሮች በየዘርፉ ስለሚያጋጥማቸው ተግዳሮቶች በግልጽ መወያየታቸው በራሱ ከፍተኛ ዋጋ አለው። በትምህርትና በቴክኖሎጂ ዘርፍ የሚያጋጥማቸውን የበጀትና የመሰረተ ልማት እጥረቶች አንስተው በመወያየት በጋራ ለመፍትሄ እንዲመክሩ ያስችላቸዋል። ይህ ጉባኤም አፍሪካውያን እርስ በርስ እንዲነጋገሩና ለመፍትሄ እንዲቀመጡ አስችሏል። ይህ ጉባኤ በተለይም ደግሞ ለፖሊሲ አውጮዎች ልዩ ግብዓት መሆን የሚችል መሆኑ ልዩ ያደርገዋል። የትምህርት ሥርዓቱ እየረበሹ ያሉ ጉዳዮችን በመለየትና ከቴክኖሎጂ ጋር ያለውን ትስስር ለማጠናከር የዚህ ጉባኤ ምክር ሐሳብ አስተዋጽኦ ከፍተኛ ነው። የሥርዓተ ትምህርቱ ፍሬያማነትም የሚለካው በዲጂታል ኢኮኖሚው ንቁ ተሳትፎ ማድረግ የሚችል የተማረ ኃይል ማፍራት በመሆኑ ሀገራቱ ርስ በርስ ተሞክሮ መለዋወጣቸው አበርክቶ ላቅ ያለ ነው። ጉባኤው የትምህርት ስርዓቱ ለቴክኖሎጂና የፈጠራ ስራ ምቹ መደላደል እንዲፈጥር ለማድረግ እየተሰሩ ባሉ ስራዎች ላይ የመከረ ሲሆን ቁጥሩ እያሻቀበ የመጣውን ወጣት የሰው ኃይል ዓለም አቀፋዊ ተወዳዳሪነትን የሚያሰፋ ስርዓት ማዘጋጀት የግድ እንደሆነ ተጠቁሟል። እዚህ የተገኘ ነው፣ የአንዳችን ልምድ ለሌላኛው ለማካፈልና ተሞክሮ ለመቅሰም ነው። በዋናነት ደግሞ የትምህርት ስርዓቱን ከቴክኖሎጂ ጋር በማስተሳሰር ሂደቱን በተመለከተ በሀገራቱ የተጀመረውን አበረታች ስራዎችን ተመልክተናል። ይህም ጥራት ያለው የትምህርት ስርዓት በማስፋፋት በዓለም አቀፍ ደረጃ ተወዳዳሪና ምርታማ መሆን የሚችል ትውልድ መገንባት ይቻላል። ለብቻ በሚደረግ ጥረት የሚመጣ ውጤት የለም። በትብብር መስራት የግድ ይለናል። መንግስት፣ የግል ተቋማትና ምሁራን በትምህርት ጥራት የጋራ ኃላፊነት አለባቸው። አርቴፊሻል ኢንቴሊጀንስ በመሳሰሉ የቴክኖሎጂ ውጤቶች በመታገዝ ጭምር በስርዓተ ትምህርቱ የሚፈለገውን ግብ ለመምታት ይበልጥ መስራት ይገባል። ተተኪውን ትውልድ ባማከለ መንገድ የሚደረጉ የትምህርትና ቴክኖሎጂ ኢንቨስትመንቶች ፋይዳቸው ላቅ ያለ በመሆኑ የግሉን ዘርፍ ማሳተፍ የሚያስችል የፖሊሲ ማሻሻያ ማድረግ እንደሚገባም በመድረጉ ተመላክቷል። ኢትዮጵያ በትምህርትና ቴክኖሎጂ ዘርፍ ያስመዘገበቻቸውን ፍሬያማ ተሞክሮችን አካፍላለች። ትምህርት ለትውልድ የሚል ንቅናቄ አዘጋጅተን ባለፉት ሁለት አመታት እንግዲህ ተግብረናል። በእርግጥ ንቅናቄውን ክቡር ጠቅላይ ሚኒስትራችን ናቸው ሎንች ያደረጉት። ከዛ መለስ ወዲህ ወዲህ ባጠቃላይ እየሰራ ነው። ኦልሞስት ከሰማኒያ ቢሊየን ብር በላይ ሞቢላይዝ አድርገናል። ከሰባት ሺህ በላይ አዳዲስ ትምህርት ቤቶችን ቅድም ባልኩት ስታንዳርድ ልክ ለመስራት ተሞክረዋል። ተጨማሪ የመማሪያ ክፍሎችም እንደዚሁ በአስር ሺዎች የሚቆጠሩ ለመስራት ተሞክረዋል። ይሄ እንግዲህ አንዱ እንደ ጥሩ ትምህርት የወሰዱት ነው። ሁለተኛው ደግሞ የትምህርት ቤት ምገባ ላይ የወሰድናቸው እርምጃ ነው። በዚህም ዘንድሮ ላይ 7.2 ሚሊዮን ተማሪዎችን መግበናል። እንደ ሀገር እኛ የሸጥንበት የፋይቭ ሚሊዮን ኢትዮጵያን ኮደርስ ፕሮግራም እንደ ሀገር እንደ አፍሪካም የመጀመሪያው ነው። አምስት ሚሊዮን ኢትዮጵያ ኮደሮችን እናመርታለን። እነዚህ አምስት ሚሊዮን ኢትዮጵያ ኮደሮች ወደፊት ኢትዮጵያ የቴክኖሎጂ ሀብ እንድትሆን የሚያደርጋት ናት። በቴክኖሎጂ ዘርፍ ኢንቨስት የሚያደርጉ ኢንቨስትመንቶች ኢንቨስተሮች ወደ ሀገር ውስጥ የሚመጡበት ሁኔታን ይፈጥራል ማለት ነው። በዚህ ዘርፍ አምስት ሚሊዮን የተማሪ የሰው ሀይል አለ ማለት የሰው ሀይል አለ ማለት ነው። ያ የሰው ኃይል ያን የቴክኖሎጂ ፕሮዳክት የሚያመርት እናት የቴክኖሎጂ እድገትን ሊያመጣ የሚችል ነው። ከዚህ አንጻር በእኛ በኩል ሼር ያደርግናቸው ጉዳዮች አሉ። ከሌሎችም ሀገሮች የተማርናቸው የተለያዩ ሀገራት ከነ አንጎላ ከነ ቡሩንዲ እና ሌሎችም ሀገሮች ኤክስፔሪንሳቸውን ሼር አድርገዋል። ኢኖቬሽን አፍሪካ 2025 የትምህርት ጉባኤ የአህጉሪቱን መጻኢ የትምህርት ጎዳና ለማቅናት የሚያስችልና የሀገራቱን ዲጂታል ሽግግር ለማፋጠን የሚያስችሉ ምክር ሀሳቦች እና የፖሊሲ ግባቶች ይቀርቡበታል ተብሎም ይጠበቃል።